በማህበረሰቡ ዘንድ ተንሰራፍቶ ከሚገኙ ከሆኑ ሙንከራቶች ውስጥ መጠንቀቅ ከሚገባን ሀያ ሁለተኛው ላይ ደርሰናል። ምን ይላሉ? እሱ ምንድነው? አጧኑ መተቸት ነው ማነወር ነው። ፊ አንሳቢ በዘሮች ላይ ማለት ነው። አልሙሚኒን በሙሚኖች ዘር ላይ የሙእሚኖችን ዘር ማነወር ና አማኝ የሆነን ሰውዬ ዘሩን ማንቋሸሽ፣ አንተኮ ዘር እንደዚህ ነው፣ ባሪያ ናችሁ እንደነበራችሁ ከዛ እያሉ እነሱ የእነሱን የአማኞችን ዘራቸውን ማነወር ይሄ ማህበረሰቡ ዘንድ ያለ የተንሰራፋ ትልቅ የሆነ በሽታ ነው ነው። ይሄ ብቻ አይደለም፣ ማነወሩ ብቻ ሳይሆን ይሄ ሳይበቃው ወልፈክሩ መጎራት ጉራ ደግሞ ይጨምርበታል። ቢነሰብ ይሄ በዘሩ የራሱን ዘር ከፍ ከፍ ያደርጋል፣ የሌላውን ዝቅ ዝቅ ያደርጋል። እኛ እኮ ዘራችን የወልይ ዘርን የሸክ ዘርን የእንዲህ ዘርን ይላል እንግዲህ ቢ ይ እንደዚህ በሸረፉ ሐሰብ ማለት ሸረፍ ደረጃ አባቶቻችን ዝናችሁ በጣም ነበረ፣ ይሄም ብዙ ባለ አባቶች ነበሩ እያለ የራሱን ዘሮች ደረጃቸውን ዝናቸውን እየጠቀሰ የሌላውን ዘር ዝቅ ማድረግ ማንቋሸሽ ይ ትልቅ ሆነ በማኅበረሰቡ ውስጥ ያለ አደገኛ ሆነ በሽታ ነው። ይበሉ ፈፊ ሶሒህ ሙስሊሚን በኢማም ሙስሊም በዘገበው ዘገባ ውስጥ

ኩፍሩን ክህደት ናቸው አሉ። እነዚህ ሁለቶቹ በሰዎች ላይ የሚገኙት ሁማ፣ እነዚህ ሁለቶቹ ቢህም፣ በሰዎቹ ኩፍሩን ክህደት ነው። በእነሱ ውስጥ መገኘታቸው ክህደት ነው አሉ። አንደኛው ምንድነው? አጥዑኑ መተቸት ነው ማነወር ነው። ፊ አነሰቢ በዘር ዘርን ማነወር፣ የሰዎችን ዘር ዘራቸውን ማነወር ማንቋሸሽና ሁለተኛው ወኒሐቱ መጮህ ጮሆ ማልቀስ አለል መይቲ በሞተ በሆነ አካል ላይ በመቶ በሆኖ አካል ላይ ድምፅን ከፍ አርጎ እየገጣጠሙ ሙሾ እያወረዱ እየጮሆ ማልቀስ፣ ይህ በሰዎች ላይ ይገኛል። ደግሞ ኩፍር ነው አሉ ክህደት ነው አሉ በአላህ ላይ መካሩ። ስለዚህ ወንያሐቱ ማልቀስ ድምፅን ከፍ አርጎ ማልቀስ አለመይት በመይት ላይ እየጮሁ እየገጣጠሙ ድምፅን ከፍ አርጎ ማልቀስ፣ ይሄ ተከለከለ ነው እንጂ፣ አሁን ግን ማልቀስ ለራሱ አልተከለከለም። ያኔ ሰውዩ ድምፁን ሳያነሳ ዝም ቦምባው ቢረግፍ የዝነት የሆነም ባለ ችግር የለውም።

መልእክተኛው ዓለይ እሷላቱ ወሰላም በለዋሉ ምና አሉ፣ አርበዑን አራት ነገራቶች እኮ አሉ። ፊእመቲ በኡማዎች ውስጥ አራት ነገራቶች፣ ሚን ኡሙሪ ከነገራቶች ናቸው። አልጃሂሊያ ከጃሂሊያ የጃሂሊዮች ስራ የሆነ ጃሂሊያዎች ሰሩት የነበረ የሆነ ስራ፣ አራት ነገራቶች ኡማው ላይ ሙስሊሞች ላይ ይገኛሉ አሉ። አርበዑ አራት ነገራቶች፣ ፊእመቲ በዚህ በኡማው ውስጥ፣ ሚን ኡሙሪ አልጃሂሊያ የጃሂልያ ጉዳዮች። ጃሂልያ ማለት መልእክተኛው አለይሂ ሰላም ከመላካቸው በስተፊት አረቦች ሲኖሩበት የነበረው ህይወት ጃሂልያ ይባላል። ወደ አለ ወደ መሐይምነት የተጠጋ ነው። ጃሂል ነበሩ፣ አያውቁም ነበር። ዝም ብለው አንዱ አንዱ ይበደላል፣ አንዳንዱ ይገላል፣ እንደዚህ እንደዚህ ነበር። በቃ ምንም መሪ የላቸውም ነበርና ጃሂልያ ተባሉ። እና እነዚህ አራት ነገራቶች እነዚያ የመልእክተኛው አለይሂ ሰላም ከመላካቸው በስተፊት አረቦች ሲፈጽሙት የነበረው ተግባር እዚህ ሙስሊሞች ላይ አላሉ ላየት ርኩና ሁነ ፈጽሞ አይተዋቸውም። ሙስሊሞች እነዚያን አረት ነገራቶች አይተዋቸውም። ያኔ ብዙ ሰው ይሰራቸዋል ነው። አንደኛው አልፈኽሩ መጎራት ቢልአሕሳብ በሸረፍ ማለት ነው። በደረጃ በዝና መጎራት የእኛ እኮ እንደዚህ ባላባት እኮ ነን፣ እንደዚህ ነን፣ እኛ እኛ እያለ በደረጃ በቃ መጎ መኩራት በሰዎች ላይ ማለት ነው። አንዱ ይሄ ነው።

ብለው ይላሉ። እገሌ የሚባለው ሁቁብ ሲወጣ ነው ዝናቡ የመጣው ብለው ይሉ ነበርና ይሄን ማድረጋችሁ ምንድን ነው? የጃሂልያ ጉዳይ ነው። በዚህ እኔው እገሌ የሚባለው ሁቁብ ሲወጣ ዝናብ ይመጣል ብሎ ማለት ማለት ነው። አራተኛው ወንያቱ እየገጣጠሙ ድምጽን ከፍ አድርጎ ማልቀስ። ይሄም የተከለከለ የሆነ ከባድ የሆነ ወንጀል ነው፣ የጃሂልያዎች የአላዋቂዎች ስራ ነውና ይሄ በኡማይ ላይ አይጠፋም አለ ብለዋል። እና ስለዚህ ያው

ምን አሉ ላ ተፍተኪሩ አትኩሩ አትጎሩ ቢአባኢኩም በአባቶቻችሁ እንዳኮሩ አባቶች እያላችሁ እንዳትኮሩ፣ አለነ እነዛ አባቶቻችሁ ማቱ የሞቱ በሆኑት ፊልጃሂሊየቲ፣ በጃሂሊያ በጃሂሊያ ሰዓት የሞቱ በጃሂሊያ ማለት መልእክተኛው ዓለይሂ ሰላቱ ሰላም ረሱል ሆኖ ከመላካቸው በስተፊት የሞቱ ማለት ነው። በእነዛ ሰዎች እኛ ቀድመ አያቶች አባቶቻችን አያቶቻችን እያላችሁ እንዳኮሩ አሉ። ወለዚ በዛ ጌታ ይሁንብኝ ነፍሲ የእኔ ነፍስ ሩሄ ማለት ነው። ቢዲ በእጁ በሆነችው ጌታ በእጁ በሆነችው ጌታ ይሁንብኝ። ያኔ ማን ነው? ለማ ዩደህዲህሁ የሚያንከባልለው እኮ አልጁዕሉ አልጁዕሉ ማለት ለማ ይደህዲሁሁ ጁዕል ማለት ኹንፈሳ ኢሉታል ያኒ ማን በአማርኛ ይሄ አራን ከብል ሚባለው ማለት ነው። አራን ከብል የሆነ የመሰለ ነገር ነው። ሰገራ የሚገርም ምሳሌ ነው የሰጡት መልእክተኛው አለይሂ ሰላም በአባቶቻችሁ በጃህልያ በማይምነት በሽርክ በሞቱ ሰዎች በዝናቸው በክብራቸው አትኩሩ። እንደው በዛ የኔ ነፍስ በእጁ በሆነ ጊዜ ታመላለሁኝ። ምን ያክል በጃህልያ የሞቱ ሰዎች የረከሱ እንደሆኑ ሲገልጹ ማሉ ለማ ዩደህዲሁ የሚያንከባለለው እኮ አልጆዕሉ ይሄ ማን ነው ነው ጥንጢዛው ማለት ነው። ጥንጢዛው ብላችሁ ፈስሩት። ያኒ ማን ያነ የሚያንከባለለው ነገር እኮ ቢሚን ቢሚን ኸረይሂ በሁለት አፍንጫዎቹ ማለት ነው። ሚንኸረህ ማለት እንደ አፍንጫ ነገር አለው በሁለት አፍንጫዎቹ ማለት ነው። የሚያንከባልለው ነገር እኮ ያው ቆሻሻው ማለት ነው፣ ሰገራው የሚያንከባልለው ቆሻሻው ነው። ያን ነገር እኮ ኸይሩን የተሻለ ነው። ሚን አባኢኩም ከአባቶቻችሁ የተሻለ ነው። አለዚነ ከነዛ ማቱ ከሞቱት ሰዎች ፊልጃሂልየቲ በጃሂልያ ከሞቱት ከሆኑት አባቶቻችሁ ይሄ ያኒ ማን ማለት ነው ጥንዚዛ የሚያንከባልል የሆነው ማለት ነው ቀዩ ጥንዚዛ የሚያንከባልለው ነገር ይሻላል፣ በላጭ ነው። ምንም እነዚያ ደረጃ የላቸውም። እና የአባቶቻችን ቅድሚያቶቻችን እንዲያርጉ ያላችሁ እንዳኮሩ በቃ የዘቀጡ ናቸው፣ በጀህሪያ በሽርክ ስለሆነ ይሞቱ ብለው ስለዚህ፣ በአባት በቅድሚያት መኩራት አይፈቀድም። በተለይ በሽርክ ምን ያው ደረጃ የላቸውም፣ ዜሮ ናቸው ማለት ነው።

አንተ ተዋድዑ እንድትተናነሱ አንዱ ለአንዱ እንድተናነስና ዝቅ እንዲል፣ አስተላልፉናል ቢመኣና አላህ ወደኔ ተናነሱ፣ አንዱ ለአንዱ ይተናነስ፣ ዝቅ ይበል፣ እንዳይኮራ አንዱ በአንዱ ከፍ ከፍ እንዳይል ብሎ አላህ ወደኔ አስተላልፉሉ። ለምንድነው አላህ እንድንተናነስ ያዘዘው? ለምንድነው ሐታ ዘንዳ ላ የብሪ ድንበር ላያልፍ ዘንዳ ኣሓዱን አንድ አካል ዓላ ኣሓድን በአንድ አካል ላይ ድንበር ላያልፍ ዘንዳ እንዲተናነሱ አደረበባል። ስንተናነሱ አንዱ በአንዱ ላይ ድንበር ላያልፍም ሚኮራ ኮነሳ፣ ግን እኔ እነ እያለ ሌላውን ዝቅ አርጎ ይመለከታልና ድንበር ያልፍበታል። ወላ የፍኸረ ላይኮራ ዘንዳ ኣሓዱን አንድ ኣካል ዓላ ኣሓድን በአንድ አካል ላይ እንዳይኮራበት። ተብሎ እንዲህ አላህ እንድትተናነሱ ወደ እኔ አስተላልፎልኛል። ተናነሱ እያሉ ነው። ስለዚህ መተናነስ አለብን ለወንድሞቻችን፣ እንጂ እኛ እኛ እያልን ከፍ ከፍ ማለት አያስፈልግም። ወቃለ አላህን ብሎ አለ ጀለ ወዐላ ከፍ ያለው አላህ ስብሐን ወተዐላ ብሎ አለ። ምን አለ ኢነ አከረመኩም፣ ከእናንተ እኮ ኢነ አከረመኩም ማለት ከእናንተ ውስጥ እኮ በላጭ ሰው ማለት፣ ዓንዳ ከአላህ ዘንድ በላጭና ትልቅ ሰው ማለት አትቃኩም፣ አላህን የሚፈራ የሆነ አካል ነው።

አክረሙ በጣም የተላቀው ሰውዬ ናሲ ከሰዎች ትልቅ ደረጃ ያለውና የተላቀው የተከበረው ሰው ማለት ማን ነው አሏቸው። ቃለ ብለው አሉ መልክዓ ሰለም አትቃሁም አላህን የሚፈራ ነው። የተከበረና የተላቀ ሰው ማለት አላህን የሚፈራ ነው ብለው ተነግሯል። ሙተፈቁን ዐለይህ ይህ ሐዲስ ቡኻሪና ሙስሊም ተስማምተው ዘግበውታል። ከማን ይዘው ዐን አቢ ሁረይራ ረዲየሏሁ ዐንሁ አቡ ሁረይራ ባስተላለፉ በሆነ ሐዲስ አሉ?

ያዘገየው እኮ ቢሄ በሱ በሰውየው ወድ ኋላ ያደረገው አመሉ ስራው፣ የሰራው ስራ ወድ ኋላ ያደረገው ሰውዬ እኮ። ለም ዩስሪ አያስቀድመውም ቢሄ በሱ ማለት ነው። ነሰብሁ ነሰብሁ የጥሩ ዘር የመልካም ዘር መሆኑ ወደፊት አያደረገውም ወይም ደግሞ የበላይ አያደርገውም አሉ። የሚሰራው ስራ ወድ ኋላ ጎትቶ ኋላ ቅር ያደረገውን ሰውዬ ለም ዩስሪዕ ብሂ በሱኮ ከፊት አያደረገውም። ነሰብሁ ዘሩ ዘሩ ጥሩ ደረጃ ላይ ያደርሰው ሰራው ነው። ሰራው የቆሸሸ ቁርኣን፣ ሃዲስ፣ ሽርክ የሚሰራ ከሆነ የፈለገ ጥሩ ደረጃ እንኳን ቢኖሮ ደረጃው ዘሩ መልካም እንኳን ቢሆንም ወደ ኸይር ነገር ከአላህ ዘንድ በላጭ አያደርገውም ብለው መልእክተኛ ዓለይሂ ሰላቱ ወሰላም